ለሆርቲካልቸሩ ዘርፍ ምቹ ስነ ምህዳር ያላት ኢትዮጵያ የዘርፉን ምቃቅም አልምቶ ተጠቃሚነትን በማረጋገጡ ረገድ ውስንነቶች እንዳሉባት ይነገራል። የዘርፉን ሰንሰለት በማዘመን የአምራቹን ተጠቃሚነት ከማረጋገጥ በላይ በአገሪቱ ምጣኔ ሀብት ላይ በጎ ሚናውን ከመወጣትም አንጻር፣ እንዲሁም ይህን ክፍተት ይሞላል ዘርፉንም በሚገባ መምራት ያስችላል የተባለው ብሔራዊ የሆርቲካልቸር ስትራቴጂ በአጠረ ጊዜ ውስጥ ወደ ትግበራ ይገባል ተብሎ ይጠበቃል። ፋና ሚዲያ ኮርፖሬሽን ያናገራቸው የተለያዩ ክልሎች የግብርናው ዘርፍ የሥራ ኃላፊዎች ስትራቴጂው ዘርፉን በሚገባ ለመምራት አቅም የሚፈጥር መሆኑን ጠቅሰው እነርሱ ግን ቀድመው ጅምር ስራዎችን መከወናቸውን ያነሳሉ። የናሽናል ስትራቴጂ ሆርቲካልቸሩ የሚወጣው ምን አይነት ሆርቲካልቸር፣ የትኛው የሆርቲካልቸር አይነት ለየተኛው አካባቢ ተብሎ ተነጥፏል። እኛ ኦልሬዲ ገብተናል። ቅድም ባልኩት 3 4 ስንል ለምሳሌ አምስት የፍራፍሬ አይነቶችን ለይተናል። ይሄ ቀጥታ ከስትራቴጂው ጋር የሚያያዝ ነው። ለሁሉም አካባቢ ተመሳሳይ ፍራፍሬ አይሆነ ለምሳሌ ከክላችን 32 ወረዳዎች ሙዝ ማምረት የሚችል የማምረት አቅም ያላቸው ወረዳዎች ለይተናል። 24 ወረዳዎች ፓፓያ ማምረት የሚያስችል አቅም ያላቸው ለይተን በ24 ወረዳዎች ፓፓያ ማምረት ጀምረናል። በሀይላንድ አካባቢ ላይ አፕልን እንደ አንደኛ ኮሞዲቲ አድርገን እየሰራን ያለን፣ በሚድል የቴምፕሬቸር አካባቢ አቮካዶና አናናስ ላይ ትኩረት አድርገን እየሰራን ያለን። እነዚህ የማርኬት ኮሞዲቲዎች ናቸው የኤክስፖርት ኮሞዲቲዎች ናቸው። ስለዚህ ቀድመን ገብተናል። ይህ ፖሊሲ በላቀ ደረጃ ይህን የሆርቲካልቸር ዘርፍ በላቀ ደረጃ ይዘን እንድንወጣ እና በዛው ልክ ተደጋግፈን እንድንወጣ ምቹ ሁኔታ ይፈጥርልናል። የዘርፉን ማነቆች በመፍታት ሀገራዊ ፋይዳውን ከፍ ያደርጋል የተባለው በግብርና ሚኒስቴር የተዘጋጀው ስትራቴጂው የ10 ዓመት ቆይታ ሲኖረው ምርትና ምርታማነትን ከማሳደግ ባለፈ በአነስተኛ አርሶ አደሮች ተግባራዊ ሲደረግ የነበረውን እንቅስቃሴ የግሉን ዘርፍ በማሳተፍ ጉልህ ሚናውን እንዲወጣ ተደርጎ የተቀረጸ ነው። ይህም የአዳዲስ ልምምዶች ሽግግር እንዲኖር ከማስቻል ባለፈ በሁለንተናዊ መስክ መነቃቃትን የሚፈጥር ነው። በቮሉም ደረጃ በከቨሬጅ በምናደርገው ሄክታር ደረጃ ከፍተኛ ነው። ሁለተኛ ገበያ ላይ ያለው ፍሰቱ ከዛ የሚገኘው ምርት ማለት ነው። ከፍተኛ ድርሻ ነው ያለውና እንደኛ ፖሊሲው ለኛ በጣም ጠቅሜታ አለው። እጅግም በጣም የሚረዳን ከዚህ በፊት የነበሩ ጥያቄዎችን የሚመልስ በተለይም ቅድም ደግሜ እንዳነሳው ሆርቲካልቸር ዙሪያ ያሉ የዘር አቅርቦት ከግብርና ሚኒስቴር ያለው የግብርና ተቋማት በሙሉ ፎከስ አግኝቶ የነ ስራ የሚመራበት አግባብና ለገበያም አሁንም ላለው የኢኮኖሚ ላይ ያለው ፍሰቱን ሁሉ የሚያስተካክል ስለሆነ ለኛ ትልቅ ጠቅሜታ አለ በአንድ በኩል ያርሶ አደርን የማምረት አቅም ፍላጎት ይጨምራል። በሌላ በኩል የገበያ ትስስር ይፈጥራል። በሶስተኛ ደረጃ የማምረት ፍላጎት በእጅጉ በግልም በሌሎች አርሶ አደሮችም ይጨምራል። በአራተኛ ደረጃ የገበያ ትስስር ከአካባቢ እስከ ዓለም ድረስ ሊፈጥር ይችላል። በግብዓት አቅርቦት በፕሮሰሲንግ እንዴት ነው ወደ ፕሮሰሲንግ የምንገባው? እንዴት ነው ወደ ኤክስፖርት አሁን የፈጠርናቸው 32 ወረዳዎች ላይ የጀመርነው ሙዝ ምርት በቀጣይ ወደ ኤክስፖርት ካላስገባ ነው፣ ወደ ፕሮሰሲንግ ካልወሰን ነው፣ ፍሬሽ ብቻ ገበያ ብናስገባ የምንፈልገውን ውጤት ልናገኘ አንችልም። ስለዚህ ይሄንን ለጋፕ ክፍተት ለመሙላት ይሄ ስትራቴጂ ለኛ በትክክለኛ ጊዜ ነው የመጣው። ምንም እንኳ ክልሎች እንዳላቸው ጸጋ ልክ ተግባራዊ እንቅስቃሴ ቢጀምሩም ስትራቴጂው የዘርፉን አቅም ከማሳደግ አንጻር አይተክ ሚናው እንደሚወጣ ታምኖበታል። በዚህም የግሉ ዘርፍ አምራቾች በሆርቲካልቸሩ የመሰማራት ፍላጎት ከፍ ሊል ስለሚችል ይህን መሸከም የሚችል አቅም መገንባትና ፍላጎትን ማቻቻል ከክልሎች የሚጠበቅ የቤት ስራ ሆኗል። ፓኬጆቹ ተለይተዋል። እንዲሁም ደግሞ የት አካባቢ ይመረታሉ የሚለው ተለይተዋል። ለዚህ የሚያስፈልግ ግብዓት ለዚህ የሚያስፈልግ ስልጠና ለዚህ የሚያስፈልግ በቂ የሆነ አቅም ዝግጅት ተደርጓል። በየትኛው ኢኮሎጂ ነው እነዚህ ሊለሙ የሚችሉት የሚባለውን ወደ ስድስት ኮሞዲቲ ለኤክስፖርት ተለይቶ ማሳዎቹ ይታወቃሉ፣ የት የት እንደሚሰሩ። በነገራችን ላይ በሁሉም የኦሮሚያ ዞኖች ላይ ስራ መስራት እንችላለን። መጠኑ ልለያይ ይችላል ወቅቱ ልለያይ ይችላል እንጂ መስራት እንችላለን። ታርጌታችንም እሱ ነው። ስትራቴጂውን ገቢራዊ ለማድረግ የተለያዩ ማዕቀፎች እየተዘጋጁ መሆናቸውን የጠቀሰው የግብርና ሚኒስቴር በአጭር ጊዜ ውስጥ ወደ ትግበራው እንደሚገባም አመላክቷል። ከምርት እስከ ሴት መጨመር ያሉ ሂደቶች ላይ የሆርቲካልቸሩ ዘርፍ የመሪነት ሚናውን እንዲወጣ ስትራቴጂው ትልቅ አቅም ይሆኗል። በዚህም ራሳቸውን የቻሉ የተለያዩ የሆርቲካልቸር ፓርኮች ይገነባሉም ነው የተባለው አስር ሊደርሱ የሚችሉ የሆርቲካልቸር ሀብ ወይም አንድ ማዕከል አካባቢ ላይ የሚደራጅ የሆርቲካልቸር ቫልዩ ቼይኑን የጠበቀ አሰራር ይፈጠራል ብለን እየሰራን ያለ ነው። እንግዲህ በስትራቴጂው አንድ ትልቁ ነገር የሆርቲካልቸር ሀብ መፍጠር ነው፣ ወይም የሆርቲ ፓርክስ የሚባሉ ማለት ነው። ምክንያቱም አርሶአደሩ የእውቀት የክህሎት ሽግግሮችን ከፕራይቬት ሴክተሩ የሚያገኝበትን ለስራ እድል መፍጠር የተለያዩ ስራዎችን እድል የሚፈጥር ይሆናል ማለት ነው።